እንዲታያችሁ ሌላም ደግሞ ፒክቸር አለኝ። ይህም እሱ ነው። ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ጺሙን በጣም ሲላጭ እና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት፣ ይሄ ነው ፎቶ። እና ጺሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ጺሙ ሙልጭ ስላደረገ ወጣት ይመስላል። እዩ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ፣ እራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ን የሚዩት ራሱ አስተማርሽኝ። እና ስለ ብሔር እና ስለ ሃይማኖት ገብቶ ይናገር ነበረ እና ይብን አንዳንድ ሰዎች ይዘቱ ነበር አንለቅህም ምናምን እያሉ እና ሰዎች እንዲያውቁት የምፈልገው ነገር በብሄር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም። እና እኔ አይደለሁም ቢኒያም ነበረ ቢኒያም ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘትሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው። ሶፍትዌር ኢንጂነር አይደለም፣ ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን፣ ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው ኢትዮጵያ እያለ ነበር ነበር እዚህ ጋር ዘጠኝ ሺህ ብር ነበር። ዩሮ ነው ደሞዜ ያለው ዲሽ ጠጋኝ ሆኖ ነው ኢትዮጵያ እያለ ዲሽ ነበር የሚጠግነው ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም ሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይ ምንም አይገባውም ማለት ነው። እና ውሸት ነው እና ሀክ ሀካ አረጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው እና ኢሮስታርን ለመጠም ዘጠኝ ሺህ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ ነው እንጂ እንተን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው፣ የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ በራስ ማፈር የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 ቀን አሜሪካ ሀያ ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24000 ነው ደሞዜ፣ 24000 ዩሮ ነው ደሞዜ አይደለም በሚሊዮኖች እርዳታ አረዳለው ይላል። ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቀጥል ወንድሜ እሺ። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያውቅም እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ ማን እንደሆነ አላውቅም። ያ እያረጋችሁ ኮፒ ሊንክ እያረጋችሁ እንዲ እንዲ እንዲ እያደረገኝ ነው እና እንደዛ ነው ማለት ነው ልጁ ተጠቅሞ ያቅም ቢኒያም ምናምን የሚባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የአስራ ስድስት የአስራ ሰባት ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናምን ብሎ አውርቶ ነበር ብር እንድልክለት ሀምሳ ዶላር ላክልኝ ምናምን ብሎኝ ነበር። ኢቨን ማለት ነው ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ነው ልም ያለ ውሸታ እና የራሱን ፒክቸር ተጠቅሞ ያቅም ለጥፈው ማያቅም ብርም የለውም። እና የሚኖርበትንም አድራሻ አለኝ። ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አርጉልኝ፣ ወይም እዚህ ላይ መናገር ይችላሉ። በእኔም ዋትሳፕ ላይ ላክልኝ። ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ፣ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው፣ ሁለት ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኛ እና ፎርዋርድ አደርጋል። የሚባለው አሁን ራሱ እየኮመተ አይቼዋለሁ። ማሪ ይሄው መኒጋን የሰጠሽ በጣም ጥሩ። በቃ ያው ለያ ያሬድን ቁጥር ትልክልኛል ዋትሳፕ ላይ እልክለታለው።